ሊቀ ስልጣናት አባ ሀብተ ማርያም የዛሬው አቡነ መልከጼዴቅ የቅዱስ ስላሴ ሊቀ ስልጣናት ሆነው በመንፈሳዊም የካቢኔ ሹም ነበሩ። ቤተ ክህነት አያዘዘኝም ብለው የራሳቸው የግል መንፈሳዊ ድርጅት አቋቁሞ መንበረ ጸባዖት ይባል የነበረውን የቅዱስ ስላሴ ስም ለውጠው የቅዱስ ስላሴ ካቴድራል የሚል ስም አውጥተው ይሰሩ የነበሩ ሰው ነበሩ። እንዲያውም አቡነ ባስሌዮስ ረግሟቸውን ያለፉ፣ ረግሞ አልፈዋል። ሁላችንም በዚያ ጊዜ ተቃውመናቸዋል። በተቃወሙ ነው እስካሁን ድረስ ያለ ነው። የሊቃውንት ጉባኤ ው እኔ የሊቃውንት ጉባኤ ነበርኩኝ። በዚህም ተቃውመናል። አባ ሀብተ ማርያም ንጉሰ ነገስቱን ተደግፈው አልደፈርም አሉ። እንዳሉ ስም አደረጉ። ቤተ ክርስቲያኑ ራሱ በኢትዮጵያ ካቴድራል የሚባል በኢትዮጵያ ቤተ ክርስቲያን ስም የለም። መንበረ ጸባዖት ቅድስት ስላሴ ነበር የሚባል ይህን ስም ለውጠው የቅድስት ስላሴ ካቴድራል አሉ። የካቶሊክ ጥገኛ መሆነትን ሲያስረዱ ነው። ከዚያ ጊዜ ጀምሮ ይኸው እሳቸው የቀቡት መጥፎ ስርዓት ተለምዶ ዛሬ የቤተክርስቲያኑ ማሰራር ለብቻው ስሙም ካቴድራል እየተባለ ነው ያለ። ከዚያ ጊዜ ጀምሮ ይኸው ሊቀስልጣናት ስልጣናት ሀብተ ማርያም ወርቅነህ ያውኑን ከጼዲቅን ያው ታወግዝ ነበር ቤተክርስቲያኑ። ሰው ያስተማረው ትምህርት በቤተ ክርስቲያን ጠንካራ ሆኖ ሊሰበክበት ይገባ ነበር። ባትወደውም ቅድስት ሥላሴ ሲሄድ ብትፈትሽ የሊቀስልጣናት ስልጣናት ሀብተ ማርያም ወርቅነህ መጽሐፍ ትምህርት ሲሰጡበት ታገኛለህ። ብፁ ቅዱሳውነ ባስሌዎስ ያረፉ ጊዜ ቀን ሲያስጠሯቸው ዋሉ። እሳቸው ግን ማጂ ሄደዋል። አንድ ሚሽነር ነበር ሚሽነሪ ነበረ። እኛ እናስተምር እናንተ አጥምቁ ባዶ ከሚቀር ተባሉ። በዚህ ተዋውሎ መቼም ጎባ ደፋን ጎበስ ናቸው እሳቸው ያ ማጅ ሊያጠምቁ ሄደው ብዙ ቅዱስ አቡነ ባስሌዎስ ከሰዓት በኋላ ወደ ስምንት ሰዓት ሊያርፉ ጠዋት ጀምሮ በአራት ሰዓት ጀምሮ ሲያስፈል ይህንን ያየውቶን ነው የምነግርሽ ሲያስፈልጓቸው ዋሉ። ማታ አስከሬ ናቸው ስላሴ የሽገር መጡ። ማታ ሊቀስልጣናት ስልጣናት ሀብተማርያም ወርቅ ያው ምን እንደሆነ እኛ ብዙ ያን ጊዜ ወጣት መነኮሳት ለምን ሆን የጠሯቸው እንዲያው ሰላም ይሆን ወይስ ለፍቅር ይሆን እያለን የዋልነት እዚህ ይለኛል፣ አይረሳም። እንዲያውም አቡነ ባስልዮስ ረግሟቸውን ያለፉ ረግመው አልፈዋል። ሆንኩኝ የእኛ ቤተክርስቲያን እንደ ልማድ ወደ ስራ ወደ ትክክለኛው ተግባር መግባት አለባት በሚል ስራ ቅዱስ ስላሴ የገባሁኝ ለመስራት አመቸኝ። እሱ እዚያ ላይ ነው። በክነታዊ አገልግሎት ልሰለጥንበትም ልሰራበትም የቻልኩኝ አጋጣሚ እሱ ቦታ ስለነበረ በሱ ምክንያት ነው እንደዚህ ያደረግኩት። አስመስሎ አስገባ ፖለቲካው የግሪክ ፖለቲካ በቀጥታ መጥቶ ነው ተዋህዶን የወረራት ነው። ምልሽ ተዋህዶን ወረራት፣ ካህን ቄስ አስመስሎ አስገባ ወረራት። አሁን ሃይማኖት እንሰበካለን። ይኸውልሽ፣ እኛ ተዋህዶዎች የምንማረው በቤተ ክህነት በዲያቆናትና በካህናት ነው የምንማር። ወንበር ተክለን አህዱ ብለን ነው። ምንም ኦርቶዶክስ ደግሞ የሚማር ከውጭ ነው። ዲያቆን የሚያመእንትን ይሄ ቴዎሎጂ ነው የሚማር ኦርቶዶክስ በነገሮች ላይ ኦርቶና ጴንጤ አንድ ነው። ኦርቶዶክስ ምንድን ነው የሚያደርግ፣ በተዋህዶ እና ኦርቶዶክስ አንድ ነው ብሎ ገብቶ ተዋህዶን አዳክሞ ህዝቡን በትኖ ምእመኑን በትኖ ለፕሮቴስታንት ያስተላልፈዋል። ካስተላለፈለት በኋላ ሰው ተንዶ ሲሄድ ራሱ ያኛው ኦርቶዶክሱ ነው ሲሰብክ የነበረው ራሱ ጴንጤ ነው ይሄዳል ፕሮቴስታንቱ ነው ይሄዳል ማለት ተናበው ነው የሚይዘ። ኦኬ። ሁለቱም ኃይሎች ዋና አላማቸው ተዋህዶ ማጥፋት ነው። አሁን ያንቺ ጥያቄ ለምን ተዋህዶዎች መጣችሁ? ሚሽነሪ ነበር፣ ሚሽነሪ ነበረ። እኛ እናስተምር፣ እናንተ አጥምቁ ባዶ ከሚቀር ተባሉ። በዚህ ተዋውሎ መቼም ጎበ ደፋ አንድ ጎበዝ ናቸው እሳቸው አዚያ ማጅ ሊያጠምቁ ሂደው ብዙ ቅዱስ አቡነ ባስሌዎስ ከሰዓት በኋላ ወደ ስምንት ሰዓት ሊያርፉ ጠዋቅ ጀምሮ ባራሳ ጀምሮ ሲያስፈ ይህንን ያየሁት ነው የምነግርሽ። እንግዲህ የሮም ፓፓዎች ይረዱን ይልኩንም፣ ብፁዕነታቸው ጳውሎስ ስድስተኛ ያደረጉት ቤተ ክህነት ያላችሁ አባቶች፣ ደውል አለ ብለሽ በያቸው፣ የሞት ደውል ብለሽ በይን የተባልኩት ለህዝቡ እንቅፋት ሆናችኋል የተባላችሁትን ከመንገድ ላይ መነሳት ያለባችሁን በዚህ መልኩ ይሆናል ማለት ነው። ብፁ አቡነ ገብርኤል ዶክተር ሊቀ ጳጳስ ባደረባቸው ህመም ከዚህ ዓለም አረፉ። ዜና እረፍት የቅድስ ሥላሴ ዩኒቨርሲቲና የመንበረ ጸባውት ቅድስ ሥላሴ ካቴድራል የበላይ ጠባቂ ብፁ አቡነ ጢሞቴዎስ ከዚህ ዓለም በሞት ተለዩ። የብፁ አቡነ ኤጲፋንዮስ ሥርዓተ ቀብር በመንበረ ጸባወት ቅድስ ሥላሴ ካቴድራል ተፈጸመ።